ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ። የሚያዝያ 9 ቀን 2017 ዓ ም የእኩለ ቀን መረጃችን ተጀምሯል። ለእኩለ ቀን መረጃችን በትንታኔ የምንመለከተው ርዕሰ ጉዳይ የተመረጠው ወልቃይትን የሚመለከት ነው። ሰሞኑን የወልቃይት ጠገዴ ሰቲት ሁመራ ዞን ጊዜው አስተዳደር የሚመጣው ጊዜ ክፉ ነውና ተዘጋጁ ሲል የሚመራውን ሕዝብ በተለያየ መንገድ ሲያዘጋጅ ታይቷል። ወዲህ ደግሞ የትግራይ ነጻ አውጭ ግንባር ጠብና ደጋፊ ፍለጋ ወደ ባህር ዳር መተኮስ ጀምሯል። ሁመራን የአማራ ክልል ብላችሁ ጠርታችኋል ሲል እምቧከረዮ ብሏል። በሌላ በኩል የሁሪል ብልጽግናው መንግሥት በጉዳዩ ላይ ዝምታን የመረጠ ሲሆን፣ በፋኖ በኩል ደግሞ በግልጽ ወልቃይትን ማን ደፍሯት ሲሉ ለአማራ አንድነት በታማኝነት የሚቆሙ እንዳሉ ሁሉ አይቻልም ወይ መኖር የማንም ሳይሆኑ የሚለውን ዘፈን የሚያንጎራጉሩ መኖራቸው ከተሰማ ቆየት ብሏል። የዕለቱ የትንታኔ መረጃችንን በወልቃይት ጉዳይ ላይ ትኩረቱን ሲያደርግ አሁናዊና ቀጣይ ሁኔታዎችን በዝርዝር በመተንተን የሚያስደምጣችሁ ይሆናል። እንደተለመደው እስከ መጨረሻው አብራችሁን ቆዩ የሚለው አክብሮታዊ ግብዣችን እንደተጠበቀ ነው። የዕለቱን የትንታኔ መረጃ ከማቅረባችን በፊት ለርዕሰ ጉዳያችን ገጣሚ የሆነ አንድ ቆየት ያላፈ ታሪክ እናጋራችሁ። ሰውየው እየተጣደፈ ይሄዳል አንድ ወዳጅ አገኘውና የት እየሄደ እንደሆነ ይጠይቀዋል። በፍጥነት የሚራመደው ሰው ሲመልስም ጠብ ፍለጋ ነው የሚሄደው፣ አሁንም ከመንገድ የዘወር በልልኝ ቶሎ ሊሄድበት ይለዋል። የሰውየው መልስና የሚሄድበት ዓላማ ያስደነቀው ጠያቂ እንደገና ጥያቄውን አራዘመና ለመሆኑ ጠቡን የት ልታገኘው ትችላለህ? ብሎ ጠይቀው። ጠብ የጠማው ጠብ ፈላጊም ብስጭት ብሎ መለሰ፣ ምናባህ አገባህ የትስ ባገኘው ሲል በቁጣ መለሰለት። በዚህ ጊዜ ጠያቂው በልሂድ ወንድሜ አንተ ሴትም አታጣውም ብሎ መንገድ ለቀቀለትና ጉዞውን ቀጠለም። በአማራ ሕዝብ ላይ ክፉ ጎረቤት የሆነው ህወሓትም እንዲሁ ነው። ከሶሎዳ ተራራ ሆኖ ስድብና የኑ ግጠሙኝ ጥሪ የጀመረው ህወሓት አሁን ደግሞ ተከዜማዶ ሆኖና ግራካሶ ጋራ ላይ ቆሞ እስቲኑ ሞክሩኝ ማለት ከጀመረ ውሎ አድሯል። በ51 ዓመታት ታሪኩ ሦስት እጅግ አደገኛና ዘረፈጅ ጦርነቶችን በትግራይ ሕዝብ ላይ ያወረደው የደደቢቱ ስብስብ ለአራተኛው ዙር ጦርነት ወገባችሁን አጠባብቁ ሲል ህዝቡን መመሪያ ወርዶለታል። በተለይ ጄኔራል ታደሰ ወረደ የጊዜው አስተዳደሩ ፕሬዚዳንት ተደርገው በኦሮሞ ብልጽግና ሹመት ከተቀበሉ በኋላ የህወሓት የጦርነት ወልፍ ቧ ብሎ ተከፍቶለታል። ጄኔራል ታደሰ ወረደ ከምኒልክ ቤተ መንግስት የሹመት ደብዳቤያቸውን ተቀብለው መቀሌ ለመግባት ሲጣደፉ ቦሌ የሚገኘውን የሃይማኖት ግርማን ቤት ዘንግተውት ማለፋቸው በርካቶችን አስገርሟል። ለጄኔራሉ ቅርበት ያላቸው ወዳጆቻቸው ግን በዚህ የጄኔራሉ ድርጊት አልተገረሙም ነበር። ለዚህ ድምዳሜ ያበቃቸው ምክንያት ደግሞ ታዴ ቸኩሏል። ወደ ወልቃይት ለማስወንጨፍ ያሰናዳውን ቀስት ለመወደር ስለተጣደፈ እንጂ ኦማሄሬን ሳይጎበኝ አዲስ አበባን አይሰናበትም ነበር ይላሉ። ጦርነትን የልውናው መሰረት ያደረገው ህወሓት የአማራን ህዝብ ታሪካዊ ርስቶችና አማራዊ ማንነትን ዳግም ለመንጠቅ ዝግጅቱን ካጠናቀቀ ቆይቷል። በራያ በኩል ዘሎ ሲገባ የት ትሄዳለህ ብሎ መንገድ የዘጋበትም ሆነ ራያ ከገባ በኋላ ማንጠርቶህ መጣህ መጣ ሂድ ውጣ ያለው አንድም ኃይል አልነበረም። ራያን ለማጣና ኮረምን በወረራ ከያዘ በኋላ የተለመደ ግፉንና ዘረፋውን አጠናክሮ መቀጠሉን ነዋሪዎች ደጋግመው ተናግረዋል። ህወሓት ጥንተ መሠረቱም ሆነ መዳረሻ ግቡ የማይቀየር መሆኑን ኢትዮጵያውያን ጠንቀቅ ያውቁታል። ማምታታት፣ መዝረፍ፣ መቀማት፣ መዋጋትና መተንኮስ የህወሓት አብሮ አደግ ብቻ ሳይሆኑ እስከ መቃብር የሚታመንላቸው ስነ ባሕሪዎቹ ናቸው። እውነታው የሆኖ ሳለ አንዳንድ የፋኖ መሪዎች ስለ ህወሓት ሲናገሩ ከዚህ በፊት አንድ ጊዜ ተሳስቶ ሊሆን ይችላል፣ ከዚህ በኋላ ግን ያንን ስህተቱን ይደግመዋል ብለን አናስብም፣ አብረነው ብንታገል የምናተርፈው እንጂ የምናጠው አይኖርም፣ በፖለቲካ ቋሚ ወዳጅና ቋሚ ጠላት የሚባል የለም ሲሉ የህዝብ ጠላት የሆነውን ህወሓትን የመላእክት ባህሪ ሊያላብሱ ሲጥሩ ታይተዋል በአገራችን ከባለቤቱ ያወቀ ቡዳ ነው የሚል ታላቅ አባባል አለ ህወሀት ስለ ራሱ ባህሪ ሲናገር መቅረብ ብፈልግ እንኳን ላስተካክለው የማልችለው ክፉ ልክፍት ነው ብሎ ያመነውን ባህሪውን የማይቀየር የለምና ህወሀት ተቀይሯል ግድ የለም አብረነው እንስራ ሲሉ ጥብቅና የቆሙለትን ሰዎች አይተን ታዝበን አልፈናል። ጦርነቱን ጀምሮ የመጀመሪያዋን የመድፍ ቅንቡላ በወልቃይት አማራ ህዝብ ላይ ለማስወንጨፍ እየተቁነጠነጠ ያለው ህወሓት ትናንት በክልሉ ኮሚኒኬሽን ቢሮ በኩል የተለመደውን የኑግጠሙኝ ጥሪ አቅርቧል። ህወሓት በትናንት መግለጫው የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ዛሬ ሚያዝያ 8 ቀን 2017 ዓ ም ህገ መንግስቱን በመጣስ ሁመራን የአማራ ክልል አድርጎ በማቅረብ የፕሪቶሪያ ውልን የሚጻረር ዜና ይዘው ወጥተዋል ሲል ክሱን ይጀምራል። ቀደም ሲል የህዋትን ጥንተ ፍጥረታዊ ባህሪውን ስንገልጸው ማምታታት፣ መዝረፍ፣ መቀማት፣ መዋጋትና መተንኮስ የህዋት አብሮ አደግ ብቻ ሳይሆኑ እስከ መቃብር የሚታመንላቸው ስነ ባህሪዎቹ ናቸው ብለን ነበር። ይህ ባህሪው የሚቀዳው ደግሞ ከክህደት ተፈጥሮ ነው። በመላው ኢትዮጵያውያን ቅቡልነት የሌለውና ህወሀትና ኦህዴድ ብቻ ሽንጣቸውን ገትረው የሚከራከሩለት ህገ መንግስት የክልሎቹ ወሰን ይህ ነው ብሎ ያካለለው ክልል የለም። ክልሎች የተከለሉት ከህገ መንግስቱ መጽደቅ ሶስት ዓመታት ቀደም ብሎ ነው። በሌላ በኩል ደግሞ ህወሓት ደጋግሞ የፕሪቶሪያ ስምምነት ይከበር እያለ የሚያነሳው ሰነድ ላይ ወልቃይት ራያና ጠለምት ባሉበት ይቆዩ ይላል እንጂ የትግራይ ክልል አካል ናቸው አይልም። ነገር ግን ህወሓትና የኦሮሞ ብልጽግና በሐላላ ኬላው ድርድራቸው አማራን ካዳከመልን ምናገባን በሚል ክፉ ሳቤ ህወሓትን አይዞ ብሎ ኦህዴድ ቃል ገብቶለታል። ጌታዋን የተማመነች በግ ላቷን ደጅ ታሳድራለች እንዲሉ ህወሓትን በኦህዴድ አይዞ ባይነት ተማምኖ ወልቃይትን፣ ራያን፣ ጠለምትን ካልወረድኩ የፕሪቶሪያ ስምምነት ተጥሷል እያለ ተደጋጋሚ ክስ ማቅረቡን ገፋበት። ሰሞኑን ደግሞ ይህንን የጠባውርድ ቅስቀሳውን አጠናክሮ የገፋበት ሲሆን ይህን አካሄዱን ጠንቅቆ የተረዳው የወልቃይት ጠገዴ ሰቲት ሁመራ ዞን ጊዜው አስተዳደር ጅብ ከሚበላ በልተው ተቀደስ በሚለው ሳቤ መሰረት ወራሪውን የህወሓት ሰራዊት ሊመክት የሚችል ህዝባዊ ሰራዊት እየገነባ ይገኛል። የዞኑ አስተዳደር እየገነባው ስላለው ህዝባዊ ሰራዊት ወይም የተከዜዘብ ስልጠናና ተልዕኮ አስመልክቶ የዞኑ ዋና አስተዳዳሪ አሸተ ደምሌ ሲናገሩ ለዘርፈ ብዙ ትግላችን የላቀ ትርጉም ያለው ሰራዊት ነው ሲሉ ገልጸውታል። ከዚህ የአቶ አሸተ ደምሌ ንግግር የምንረዳው የወልቃይት ጠገዴ ሰቲት ሁመራና የጠለምት ህዝብ ከፊቱ ከባድ ጊዜ የተደቀነበት መሆኑን ነው። ከዚህ በፊት ከ35 ዓመታት በላይ በሰቆቃ ያሳለፈው የዚህ አካባቢ ህዝብ በተለይ የዛሬ አራት ዓመት ማይካድራ ላይ የደረሰበትን ሰቆቃ ሌላው ቢዘነጋው፣ ያ ሕዝብ ግን ፈጽሞ ከአእምሮ አያጠፋውም። ጨፍጫፊዎቹ ሲክዱት ከጎናቸው ሆኖ ግፉን የሚያሳንሰውን ደግሞ ከገዳያችን በላይ ጠላት ነው ሲሉ ይገልጹታል። ጄኔራል ታደሰ ወረደ መቀሌ ሲደርሱ የነተበ ሱፍ ለብሰው የክፋት ሰንበር ፊታቸውን የሞላው የህወሓት አዛውንቶች ደማቅ አቀባበል ያደረጉላቸው ለዚህ ወረራ የታመኑ ስለሆነ ነው። በ17 ዓመት የትጥቅ ትግል ዘመንም ሆነ ከ2013 ጥቅምት 24 ቀን ጀምሮ በተካሄደው የወረራ ጦርነት የህዋትን ተዋጊ ኃይል የመሩ ሰው ናቸው ጄኔራል ታደሰ ወረደ። በእኒህ ሰው የጊዜው አስተዳደሩ ፕሬዚዳንት መሆን የአድዋው ቡድን ደስታውን ሲገልጽ ማንም አልቀደመውም ነበር። ጄኔራሉ ስልጣናቸውን በተቀበሉ በሁለተኛው ቀን አለማጣ ላይ የትግራይ ክልል ባንዲራን እንዲውለበለብ ያደረጉ ሲሆን ቢሮአቸውን ከፍተው በትግረኛ ቋንቋ አገልግሎት እንዲሰጡ አስደርገዋል። ይህን ሲያደርጉ ለምንና በምን አግባብ ነው የምታደርጉት ብሎ የጠየቀ አንድም ኃይል የለም። ትናንት ደግሞ ከመቀሌ ወደ ባህር ዳር ባስወነጨፉት የኑግጠሙኝ የትንኮሳ መግለጫቸው ሆን ብለው የትግራይን ህገ መንግሥታዊ ክልል አካል የአማራ ክልል አካል አድርገው ያለፈውን ሳይጠቅሱ ደጋግመው ቀጥለዋል። ይህ ኃላፊነት የጎደለው ድርጊት ህገ መንግስቱን የሚጻረርና የፕሪቶሪያ ስምምነትን በቀጥታ የሚጻረር በመሆኑ ተቀባይነት የለውም፣ እናም በአስቸኳይ መታረም አለበት። የአማራ ክልል ኮሚኒኬሽን ጽፈት ቤትና የአማራ ብሮድካስቲንግ ኮርፖሬት የሁለቱንም ክልል ህዝቦች አብሮ የመኖር ህልውና የሚያናጋና በቀጥታ ወደ ሌላ ግጭት የሚጋብዙ ኃላፊነት የጎደላቸው የዜና ዘገባዎችን በማረም ይህን ህገ መንግስታዊ ጥሰት በሚፈጽሙ አካላት ላይ የፌዴራል መንግስት ህጋዊ እርምጃ እንዲወስድ እንጠይቃለን ብለዋል። እዚህ ላይ ሁለት ነጥቦችን ማየት ይኖርብናል። በአቶ ሴኩተሬ አንደበት በ45 ደቂቃ ድምጥማጡን አጠፋ ነው የተባለው የሰሜን እዝ ጥቃት በኋላ ተወረርኩኝ በሚል ተቀየረ እንጂ ከጦርነቱ በፊት የዋሽ ሽማግሌዎች የሰሞኑን አይነት የጦርነት ነጋሪት ደጋግመው ይጎስሙ ነበር። በዚያው ወቅት ይጎስሙት የነበረው የጦርነት ነጋሪት ሰሞኑን ከሚጎስሙት ጋር በሬትም ተመሳሳይ ነው። ያኔም ሆነ አሁን የትንኮሳቸው መክፈቻ አማራ ቀማን የሚል የሐሰት ክስ ነው። ሌላው በዚህ የነ ጄኔራል ታደሰ ወረደ አስተዳደር መግለጫ ላይ የምንመለከተው ነጥብ ህወሓትን ከጀርባ ሆኖ አይዞ ግፋ የሚለው ኃይል አለ የሚል አቋም እንዲነሳ አድርጓል። ያ የህወሓት ደጋፊ ኃይል ማን ነው የሚለውን ወደፊት የምናየው ይሆናል። ታዋቂው የፖለቲካ ተንታኝ ጌታቸው ሽፈራው በዚህ የህወሓቶች ኑ እንግጠም የጦር አውረድ መግለጫ ላይ አስተያየቱን ሲሰጥ የትግራይ ፖለቲከኞች ፕሪቶሪያ እያሉ ከመደጋገማቸው የተነሳ ስሙ ራሱ አድዋና መቀሌ መሃል የምትገኝ ከተማ ስም እየመሰለ ነው ሲል አስተያየቱን በስላቅ መስጠት ይጀምራል ህወሀት የፕሪቶሪያውን ስምምነት ራሱ መካዱን ያስታወሰው ጌታቸው የህወሀት ፖለቲከኞችን ክህደት ወለድ ባህሪ በማጋለጥ ይቀጥላል ፕሪቶሪያ ላይ በነበረው ድርድር የህወሀት አቋም በወረራ የያዛቸው የአማራ ግዛቶች ወደ ትግራይ እንዲካለሉለት ነበር ያቀረበው መደራደሪያ ነጥብ ነገር ግን አከራካሪ ወይንም ኮንቴስትድ ተብለው የተቀመጡት በድርድሩ ላይ ነው በዚህ የቃላት ልዩነት የተነሳም ድርድሩ ለሦስት ቀናት እንዲራዘም መደረጉ አይዘነጋም። ህወሓት በትንኮሳ መግለጫው ያነሳው ሌላው ነጥብ ህገ መንግስቱን ይጥሳል የሚል ነው። ከዚህ በፊት በተደጋጋሚ ትግራይ ከኢትዮጵያም ጋር የሚያገናኝ ምንም ነገር የላትም ህገ መንግስቱ ፈርሷል፣ ሲሉ መናገራቸውን ያስታወሰው የፖለቲካ ተንታኙ ጌታቸው ሽፈራው አሁን እንዲከበር የምትጠይቁት ህገ መንግስት ትናንት ፈርሷል ያላችሁትን ነው ወይ ሲል ይጠይቃል። ከቀናት በፊት በዚህው ጣና ትንታኔ ዘገባችን ላይ የህወሓትና የመካከለኛው ምስራቅ ፖለቲከኞች ባህሪ ተመሳሳይ ነው፣ አቋማቸው የሚወሰነው በሚገኙበት ወቅታዊ ሁኔታ እንጂ ነገን አስበውና ትናንትን አስታውሰው አይደለም የሚወስኑት ብለን ማቅረባችን ይታወሳል። አቶ ጌታቸው ረዳ ከቀናት በፊት ሸራተን አዲስ ላይ በሰጡት መግለጫ ሞቅ ሲለን ትግራይ አገር ናት እንል ነበር ሲሉ ተናግረው ነበር። ሞቅ ብሏቸው ሀገር ነን ብለው በሚናገሩበት ሰዓት ህገ መንግስቱ ፈርሷል ዲፋክቱ አገርነን ይላሉ። ሞቀታቸው ሲበርድላቸውና የሚፈልጉትን ነጥቀው ለመሄድ ሲያስቡ ደግሞ ህገ መንግስቱ ይከበር ብለው የህገ መንግስቱ ዋና ጠበቃ ሆነው ይመጣሉ። በዚህ የትንታኔ ዘገባ ልዩ ትኩረት አድርገን ልንመለከታቸው የሚገቡን ሁለት የመውጫ ነጥቦች አሉ። የወልቃይት ጠገዴም ሆነ አጠቃላይ የአማራ ሆናዊ ሁኔታና ቀጣይ ጣፍንታ ምን ይሆናል የሚሉት ነጥቦች ለውይይት መቅረብ የሚገባቸው ናቸው። የአማራ ህዝብ ከየትኛውም አጎራባች ህዝብ ጋር በሰላምና በፍቅር የመኖር ችግር ኖሮበት አያውቅም። ሆኖም የፖለቲካ መነሻና መዳረሻ ግባቸውን አማራውን ማኅበራዊ ረፍት መንሳትና ማሳነስ የሚል ፕሮግራም ቀርጸው የመጡ ገዢዎች ቀዳሚ ጠላት ሆነውበታል። ዘፋኙ ፋሲል ደሞዝ እዚያ ማዶ ሆኖ ክፉ ሰው ተጣራ እዚህ ማዶ ሆኖ ክፉ ሰው ያለው እንጠንቀቅ ጎበዝ፣ ይህ ነገር ለእኛ ነው ሲል እንደተቀኘው ከላይ በኩል ታሪካዊና ዘመን ተሻጋሪ የአማራ ህዝብ ጠላት ህወሓት አለ። በታች በኩል ደግሞ እኔም ሳድግ ስልጣን ይዤ አማራን ማሳደድ የምችለው መቼ ነው እያለ ስለትና ምኞቱን ሲገልጽ የነበረው ኦነግ ወለድ የወዲድ ብልጽግና ገዛዝ ሌላኛው የህዝብ ጠላት ነው። በእነዚህ ሁለት ተመጋጋቢና ተደጋጋፊ ጠላቶቹ መካከል የሚገኘው የአማራ ህዝብ የዛሬ ህልውናውም ሆነ የነገ ዕጣ ፈንታው አሳሳቢ ነው። የአማራ ህዝብ የህልውና ትግል መቃኘትና መካሄድ ያለበትም በዚህ ልክ የጠላትን መነሻና መዳረሻ ግቡን በተረዳ መልኩ መሆን ይገባዋል። ለዚህ ደግሞ የፖለቲካ የኮሚኒኬሽን፣ የሥነ ልቦናና ወታደራዊ ስትራቴጂክ አመራር ሰጪ ያስፈልገዋል። ይህን ማድረግ ካልቻለ ደግሞ ውጤቱ የከፋ እንደሚሆን ግልጽ ነው። የአማራ ህዝብ ጥንተ ጠላት ህወሓትንም ሆነ ኦነግ ወለድ ኦህዴድ ብልጽግናን ሲታገል የተቆጠሩ አምስት መሠረታዊ ጥያቄዎችን ይዞ ነው። የህወሓት ምንችት ወጥቶ የእሁድን ምንችት ገባ እንጂ ለውጥ አልተፈጠረም ሲል በብልጽግናው አገዛዝ ላይ ተቃውሞውን ያነሳው የአማራ ኤሊትም ሆነ የህልውና አደጋውን ለመቀልበስ ነፍጥ ያነሳው የአማራ ፋኖ የሚያግባባቸው አንድ መሠረታዊ ነጥብ ሊኖር ይገባቸዋል። የአማራ ህዝብ ጠላቶቹ መካከል ማበላለጥና መጥፎውን ከበጣም መጥፎ አወዳድሮ መምረጥ አይፈለግም። ህወትም ሆነ ኦነግ ወለድ ኦህዴድ ብልጽግና በአማራ ህዝብ ላይ ሊያደርሱለት የሚፈልጉትን በሰነድ አስቀምጠው ጦርነት የከፈቱበት መሆኑ ይታወቃል። አማራን ማኅበራዊ ረፍት መንሳትና በሁሉም መስክ ማሳነስ የሚለው የጠላቶቹ ዕቅድ ዋና ዓላማው ታሪካዊ ርስቶቹን መቀማትና አማራዊ ማንነቱን መጨፍለቅ ነው። በመሆኑም ርስቱን ለሚቀማ ጥንተ ጠላት ህወት አጋዥ ለመሆን ራሱን ያዘጋጀ ወይም ጁኒየር ፓርትነር ለመሆን የፈለገ የፋኖ መሪም ሆነ የሚዲያ አካል ከብልጽግናና ከህወሓት በላይ የአማራ ህዝብ ጠላቶች ተብለው በታሪክ መዝገብ ሊቀመጡ ይገባቸዋል። የአማራ ህዝብም በዚህ ሰዓት አምርሮ ሊታገላቸው የሚገቡ ዋና ጠላቶቹ ናቸው። መላው አማራ ክብሩ ተጠብቆና ህሊናው ተከብሮለት የሚኖረው ታሪካዊ ርስቶቹ ሲጠበቁና ማንነቱ ሲከበርለት እንጂ አንዳንድ የፋኖ መሪዎች በጓዳ እኛ ለቆራሽ መሬት አንታገልም ትግራይና አማራ በባህልም በሃይማኖትም በሁሉም ተመሳሳይ ህዝብ ስለሆኑ በቁራሽ መሬት አትጋደሉ የሚሉ ወገኖች የጥንተ ጠላት ህወሓት ታክቲካል ደጋፊዎቹ ናቸው። በመሆኑም አገርን ለፈሪ አይሰጡም፣ አደራ ዳር አድርጎት ያድራል የማሉን ስፍራ እንዲሉ የአማራ ሙሉ ግዛትና ታሪካዊ ርስት ለመጠበቅ የማይታመን ኃይል ካለ እሱ ትግሉን ለቆ በጊዜ ቦታውን ሊፈልግ ይገባዋል። አማራዊ ማንነቱን ለማስጠበቅና የግዛት አንድነቱን አስከብሮ ለመኖር የሚያደርገው የወልቃይት ጠገዴ፣ ሰቲት ሁመራ ዞን አስተዳደር አሁናዊ አካሄድ ይበል የሚባልና ሊደገፍም የሚገባው ውሳኔ ነው። ህወሓትና አስተሳሰቡ ስልጣን ላይ እስካሉ ድረስ የትኛውም አማራ ተረጋግቶ መቀመጥም ሆነ ዘና ብሎ መተኛት አይችልምም አይኖርበትምም። ምክንያቱም ህወሓት ትናንት ታይቶ ተፈትኖ የወደቀ የህዝብ ጠላት ድርጅት ነው። ለዚህ ድርጅት ደግሞ የፋኖ ምላሽ መሆን ያለበት አፈር ሳይጫነኝ ሳልንተራ እስክንዴን አሳልፍ ያልሰጠም ወልቃይት ጠገዴን የሚል ፈርጠምና ጠንከር ያለ የማያወላውል አቋም ነው። ክቡራትና ክቡራን የጣና ቤተሰቦች፣ ለዕለቱ የተሰናዳው ልዩ የትንታኔ መረጃችን በዚሁ ተጠናቋል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ሆኖልን እያልን በዚሁ እንሰናበታለን። ጤና ይስጥልን።